ክቡራን አድማጮቼ እንዴናችሁ፣ እንደምሰነበታችሁ እንደምከረማችሁ። አንዳንድ ጊዜ አንዳንድ ሰዎች እንደ ዋዛ ተናግረውት በወቅቱ ያላዳመጥነው ነገር ከዓመታት በኋላ ሆኖ ስታዩ እነዛ ሰዎች በሕይወት ሳይኖሩ የተናገሩት ንግግራቸው ፍሬ አፍርቶ ስታዩ ነብይነት ለካ አንዳንድ ጊዜ ባላየሁ ቦታ ላይ ነብይ ነው ብለ ባልጠበቅከው ቦታ ላይ ነብይ ሆኖ ይታያል። አንድ ዶክተር ነፍሱን ይማርና የፋኖ ዛሬ የደረሰበት ናዚ አይነት ባህሪ የሆነ በወቅቱ ማንም ጆሮ ያልሰጠው የራሱ የአማራ ተወላጅ የሆነ ሰው ዛሬ ፋኖ እያደረገ ያለውን ማህበረሰቡ ላይ እያደረገ ያለውን ግፍ በደንብ ቁልጭ አርጎ ተንቢዮ ነበር። ያንን እሱ የተነባውን ትንቢት ደግሞ ማናርዳ የነበረ ማንናገር ከነበረ የሚባል የእጅ ቆራጮችንና ፋኖ ውስጥ ሲደረግ የነበረውን ራሱ ፋኖ ውስጥ የነበረ ሰው እኛ በፊት ስንናገር የነበረውን መከላከያ ማረክን ብሎ የራሳቸውን ሰው አሰልፎ ይሄው ይህን እንደ መንጋ ነዱ ብሎ እነ መሳይ መኮንንና እና ሀብታሟል አያሌ እናነ ደረጃ ሀብት ወልድ የሚነዱንን የሚነፉንን ፕሮፖጋንዳ እኛ ግን ውሸት ነው፣ የራሳቸውን ልብስ አስለብሰው ነው መከላከያ በዚህ መልክ ማርከው ለደቂቃ መራመድ አይችሉም። የዚህ ጊዜማ ኢትዮጵያ ድሮን አልታጠቀችም ማለት ነው ብለን ነው የምናስበው፣ ብለን በተደጋጋሚ ስናነሳ፣ ያንን እኛ ያነሳነውን አሁን መጥቶ የተናገረው አንድ ከእጅ ቆረጣ በኋላ አዲስ ነገሮች እየወጡ ነው። ኢትዮጵያ አሁን ጊዜዋ ነው፣ ጠላቶቿ መውደቂዋ ነው። አሜሪካ ለኢትዮጵያ ፊቷን አዙራለች፣ ግብፅም አፈግፍጋለች፣ ሻቢያም እጅ እየሰጠ ነው። ኢትዮጵያ ወደ በሮቿን ታገኛለች፣ ብልጽግናዋም ይረጋገጣል። ጽንፈኞችም ይጠፋሉ። ማን ነው የሚያጠፋቸው? ራሱ ህዝቡ መልሶ ይበላቸዋል። እስኪ ይህን ዶክተር እንስማው። የሂትለርን የሚመስለው ፋሽዝም ነው እዚህ ሀገር የሚጎለ፣ ናሽናሊዝም ሁሉ ዴስቲኔሽን ፋሽዝም ነው። ነገር ግን ክፉ ይከልክልና የአማራ ናሽናሊስቶች ልክ ወያኔ ስልጣን እንደያዘው ስልጣን ቢይዙ በቃ እነዚህ ቆሻሾች፣ እነዚህ ምን ብለንትሊ ነው ዛሬ የምናገረው ይህ ሻንቅላ ምናምን የሚሏቸው ካድሬም ያባረሩ ነው የሚመስለኝ ወይም እንትን ክሬማቶሪየም ምናምን አዘጋጅቶ ልክ ሂትለር እንዳደረገው በጋስ ቼምበር ምናምን ከመጨረስ አይመለሱም። የአማራ ናሽናሊዝም የምትለው በዚህ ደረጃ የህብረተሰቡ የራሱ የአማራው ሰፊው ህዝብ ጠላት፣ እንደገና ደግሞ የሚያጋጩት የኦሮሞ እና የሌሎች ብሔር ብሔረሰቦች ህዝቦች ጠላት የአማራ ናሽናሊስት ፖለቲሽያንስ እና ኢሊት ምሁራን የሚባሉት ምሁራ አላቸው እነሱ ናቸው። ስለዚህ አሁን ወደ ጥያቄ ስመለስ የአማራ ብሔርተኝነት የሚባል የለም። የዛሬ ሰላሳ ምናምነት ይመስለኛል የኔታ መስፍን ነፍሳቸውን እግዚአብሔር በገነዳ ነው አማራ የለም ሲሉ እንዴት ማላገጫ እንደሆኑ ታውቃለ አይደለም እኔ አይሰብስክራይብ ትዛት አማራ የሚባል የለም። የአማራ ብሔረተኞች ነን የሚሉ አሉ። ፓርቲ የመሰረቱ ድርጅት ያላቸው እና ቀላል የማይባልም ድጋፍ ያላቸው አንዳንዶቹ ትጥቅ የያዙ፣ አንዳንዶቹ ብዕር የያዙ፣ አንዳንዶቹ ሚዲያ ያላቸው አሉ ቀላል የማይባል ቁጥር ያላቸው ሊቃን እና እነሱን የሚከተሏቸው ሰዎች እኛ የአማራ ብሔረተኞች ብሄረተኞች ነን ካሉ የሉም፣ እንዴት ልላቸው እንችላለን። ወል ይሄ እኮ ዲፍረንት ሪያልም ነው ቴዲ። አንተ አሁን ቄሳር ነኝ እኔ ብለን ልታምን ትችላለህ። እኔ ደግሞ አንተ ሌጣ ዜጋ ቴዎድሮስ ነህ ብለን ካልተግባባን፣ አንተ ማሳበን ይዘህ እኔ ማሳቤን ይዤ እንቆያለን። ክሌም ቱ አማራ ናሽ ጨረስኩኝ እኮ ቴዲ። ድምፃለን ብለው የሚቀሳፍቱት የሚዘባርቁት አክቲቪስት ነን ብለው የሚውረግረጉት በሙሉ ምንድን ናቸው አልኩ? በአማራ ሕዝብ ጫንቃ ላይ የበቀሉ ካንሰረስ እባጮች ናቸው። ስለዚ ኢሪዲ መብል ናቸው። ካንሰርን አለማምደህ ወደ የሰውነት አካል ልታደርገ አትችለው። ነፍስህን ይማር እነዚህን ካላራገፈ አይደለም መብቱን አስከብሮ ከኦሮሞ ከትግራይ ከምናምን ጋር ተደራድሮ ስላይስ ኦፍ ዘ ኬክ ማግኘት አይደለም፣ እንደ ህዝብ ህልውን ነው። እኔ እንዳያከትም ስጋታል። ያው አልቲሜትሊ እኔ ስለማመን እግዚአብሔር ያንድን ህዝብ ታንክ ዩ ይሄንን እንግዲህ ነፍሱን ይማር፣ በህይወት የለም፣ ተንቢዮ ሞተ። አማራ ብሔርተኛ ናዚዝምት ነው የሚሆነው ከሌላ ብሔር ጋር ተውና የአማራ ህዝብ ላይ የበቀለ እባጭ ነው ነው ያለው በገላጭ ቋንቋ እስኪ ደሞ ፋኖ ውስጥ የነበረ ሰው ምን ነበረ ስለ ፋኖ የሚለው እዛው ፋኖ ውስጥ የቆየ ሰው ምን ነበረ ስለ ፋኖ ውስጥ የሚለው እዛው የነበረውን ሰው እናዳምጥ ሴት ተደፈረ በመከላከያ እንዲሆነ እያሉን ነበር፣ አይደለም አዳምጡ። ደግሞ ይሄንን ፋኖ ላይ እንግዲህ የሸዋ ፋኖ የሌኩና ጦር ዘመተን መምሪያ ሁሉ በሰራሁ ተሳት ላይ ከሸዋ እስከ ጎጃም፣ ተጎጃም እስከ መቀሌ እስከ ነገብረ ሲሆን ድረስ አብረን ሂደናል። በውስጥ መስመር ሂደናል። አዳምጡ። ሸዋ ላይ ስንት ስራ ተሰርቷል? ሃኖን የመከላከያ ልብስ ቀይረን አልብሰን የመከላከያ ልብስ ቀይረን አልብሰን መከላከያ ይሄን ያህል ማድረግን ብለን አላስተላለፍንም። አሜሪካ ቁጭ ብለው አስተላልፈንላቸዋል። ይሄ እንዴት እየበሰለ መከላከያ ማድረግ ቢ ውሸት ነው ውሸት ነው የሆነው ግን ነው ፎቶግራፍ፣ ምን ልክ ነው? ይሄው አለም ከተማ ውጊያ ላይ ውጊያ እየመራሁ እየተነሳው ፎቶግራፍ ነው ይሄው ሁሉም ዙው ብዙ ብዙ ነበር። ስንት ሰው ታርዷል? ነ ነጤ ላይ አስራ አምስት ሚኒሻ አልታረዴም፣ አልታረዴም በአንድ ቀበር አልቀበርናቸው። ተዉ ይሄ ነገር ተዉ። ወዴት እየሄድን ነው? እንዴት ሚኒሻ የአማራን አማራ እንዴት እናጠፋለን ብለን አይደለም። እርስ በርሳችን የተጣላ ነው እርስ በርሳችን ላይ ሸዋ ላይ የተጣኩስ ነው። እኛ ተው በማለታችን አይደለም አይደለም። ምረወዳጆ ጋር ዞብል ተራራ ላይ ምንድ ነው ያደረግ ነው ምንድን ነው ራያ ላይ የተቀበሩ ልጆችን ዞብል ተራራ ላይ ከነሱ ጋር ሆኖ ቪዲዮ አለኝ። እሺ መቀሜ ላይ ሁለት ሺህ አስራ ሰባት ጥቅምት ላይ መቀሌ እነ ገብርኤል ሲሆን ጋር ለስብሰባ ሂደን ምን እንዲተባል፣ እኔ የሪኮርዱ ሁሉ ቪዲዮ አለኝ። አረ ልቀቀው በእናትህ እንዳይገሉ እ ሳይገሉ ለእኔ ላክልኝ ቪዲዮ አለኝ። ይህንንም እለቀዋለሁ። ጎጃም ላይም ሳይገሉ ለእኔ ላክልኝ። ይገሉ አላና አሁን አስፈልገው ስለሚገሉ ላክልኝ። መቀሌ መሄዳችሁን እኛ ዱሮ ተናግረናል። ወታደር አይማርኩም፣ ራሳቸውን ሰው ነው ወታደር አስመስሎ አሰልፎ የሚሄዱት፣ እኛ በቂ መረጃለን ብለን ነበር። መጥተ ስለ መሰከርክልን እናመሰግናለን። ገና ሌሎቻችሁም አማራ ህዝብ ላይ ቅድም ያለው ዶክተሩ እግዚአብሔር አድርገውና ይሄ የአማራ ብሔርተኛ ናዚዝም ስልጣን ካያዘ እንደ ወያኔ ይህ ሻንቅላ ጉምዝ ምናምን የሚለውን አንድ እንትን ውስጥ አግብቶ የሚያቃጥል ነው የሚመስለኝ። ቢሎ ተንቢዮ በህይወት የለም እሱ ሞቷል። በተግባር የእሱን አይነት አመለካከት ነው ያላችሁ። ታረጋላችሁ ስልጣን ካያዛችሁ፣ አሁን የአማራ ህዝብ ላይ እያደረጋችሁ ስለሆነ ማለት ነው ህዋት ጋር እንደምትሞዳመዱ እኛ ቀድመን እንናገር ነበር። አንተ መጥተ ስለ ነገር ክልን ከፈራሱ አፍ ከሰሙ የሚያምኑ ሰዎቹ አምኑም። ምክንያቱም መቶ ጊዜ ዋሽ 50 ጊዜ ያምኑዋል የሚል የፖለቲካ ፍልስፍና አለ ይላሉ። ራሳቸው ራሳቸው ፖለቲካ ፕሮፓጋንዳ ውስጥ 50 ጊዜ ከዋሽ መቶ ጊዜ ከዋሽ ሃምሳው ፐርሰንቱ ያምነሃል፣ ይላሉ ይሄን ከአንተ አፍም ሰምተው ብልጽግና ከፍሎት ነው ሊሉ ይችላሉ። አምኑም፣ ነገር ግን እኛ አንተ ባትናገርም ይሄን እንደሚሆን እኛም እናቃለን። ነፍሱን ይማር የራሱ የአማራ ተወላጅ ደግሞ ቅድም ቴዲሪኦት ላይ ቀርቦ እግዚአብሔር አሳካለት እንጂ የአማራ ብሄርተኛ ሥልጣን ቢይዝ እንደ ወያኔ ሌላውን ቤር ከሀገር አጥፍቶ የሚያቃጥል ይመስለኛል፣ ያለው እሱን አማራ ህዝብ ላይ የፈጸሙ ነው። ቀጥል። ሁሉም ቦታ ላይ ሸዋሮ ቤት ሰው ተዘቅዝቆ ሲሰቀል አሞራ ሲበላው ያንን ሰው ቪዲዮ ለቀቀው። እጅግ የሚዘገንን የሚዘገንን ስራ ተሰርቷል። የሚዘገንን ስራ ፋኖ ውስጥ ተሰርቷል። ማንም ሰፈትም የማያውቀው እሺ። ይህንን የምነቀቀው ባለፈ ያቺ የጎንደሯ ልጅ እቺ የእንትናዋ ልጅ ጡቷን ተቆረጠች የተባለው የእሷን ቪዲዮ አሁን ልልቀቀው ልቀቀው። መከላከያ ተኩሶ መመቷት በኋላ ጡቷን ማቆረጣት ከነ ቆራጮ ስትቆረጥ ቪዲዮ አለ፣ ነቀቀው። እሱም ከዛቸ ባሰኝሴት እንደ ፋሪ ራሳቸው ናቸው። እስላምጣለን ሬንጀር እየለበሱ ሴንት ሰዎች ተረሽ ነው አሁን አማራ ክልል እየገቡ ሴት የሚደፍሩት ወንጀል የሚሰሩት የሚሊቴሪ ልብስ ለብሰው ነው፣ መከላከያ መስለው ሰው። መከላከያ ማን እንደሆነ አቅም መከላከያ በጋንታ ተጠርንፎ የሚሄድ ነው። አንድ አንድ ጋንታ ውስጥ አንድ ኦሮሞ ወይ አንድ ትግሬ፣ አንድ ወላይታ፣ አንድ ጉራጌ ቢኖር ነው ህብረ ብሔራዊ ነው። እንዲያደርግም አንዱ አንዱ ይጠቁመኛል ብሎ ስለሚያስብ የአማራን የሬንጀር ለብሶ የሚሊቴሪውን ሬንጀር ለብሶ የራሳቸው ህዝብ ላይ ግፍ የሚበድሉ ወገናቸውን እያሰቃችሁ አማራ መከላከያ ነው እንዲያደረገ እንዲባልና ይህ ፍልስፍና አለ። አውዜንን በደርግ አስመትታ የወያኔ የትግራይ ህዝብ በሙሉ ወደ ትግል እንደገባ አማራ ተማሮ አሁንም አልተነሳም። አማራ ወደ ትጥቅ ትግል መማረር አለበት የሚል ፍልስፍና አላቸው። ያንን ነው የአማራ ህዝብ ላይ ሬንጀር እየለበሱ መከላከያ መስለው ይህንን የሚያደርጉት። ስንት ሰዎች ተቀብረዋል? ወንዶ ላይ ስንት ሰው ተቀብሯል? በዛህ ሌለም የተጣለ ነው። እኔ ለ ይህንን ይመስላል። ይሄን ልድገምላችሁ ተጠቅሞ ላይ እንግዲህ የሸዋ ፋኖ የሌኩን አርቆ ዘመተ መምሪያ ሁሉ በሰራሁበት ሰዓት ላይ ከሸዋ እስከ ጎጃም ከጎጃም እስከ መቀል እስከ ነገብረን ሲሆን ድረስ አብረን ሄደናል። በውስጥ መስመር ሄደናል። ሸዋ ላይ ስንት ስራ ተሰርቷል? ፋኖን የመከላከያ ልብስ ቀይረን አልብሰን የመከላከያ ልብስ ቀይረን አልብሰን መከላከያ ይህን ያህል ማድረግን ብለን አላስተላለፍንም። አሜሪካ ቁጭ ብለው አስተላልፈንላቸዋል ይሄ እንዴት እየመሰለ መከላከያ ማረከ ሚ ውሸት ነው፣ ውሸት ነው። አንድ ሁለት ይመረካል። ይሄ በገፍ የሚሆነው ግን እያለበስም። ይሄው ሸዋ ላይ እየነበር ነው ፎቶግራፊ። አሁን የዚህን የናዚን ናዚ መሆናቸውን ይህን ስሙት። በወቅቱ በወቅቱ ይህን ስሙት። ትንቢት ተንብዮ ማንም የሃይማኖት አባቶች ተንብዮ እንደዚህ ትንቢቱ እውነተኛ የሆነለት ሰው እንደዚህ፣ ዶክተር አላየው ነፍሱን ይማር። አዳምጡት። ሂትለርን የሚመስለው ፋሽዝም ነው። እዚህ ሀገር የሚወለድ ናሽናሊዝም ነው። ነገር ግን ክፉን ይከልክልና የአማራ ናሽናሊስቶች ልክ ወያኔ ስልጣን እንደያዘው ስልጣን ቢይዙ በቃ እነዚህ ቆሻሾች እነዚህ ምን እኔ ብለንትሊ ነው ዛሬ የምናገረው። ይህ ወላሞ ሸንቅላ ምናምን የሚሏቸውን ይህ ከሀገር የሚያባረሩ ነው የሚመስለኝ ወይም እንትን ክሬማቶሪየም ምናምን አዘጋጅተው ልክ ሂትለር እንዳደረገው በጋዝ ቼምበር ምናምን ከመጨረሳ ይመለሱ። የአማራ ናሽናሊዝም የምትለው በዚህ ደረጃ የህብረተሰቡ የራሱ የአማራው ሰፊ ህዝብ ጠላት፣ እንደገና ደግሞ የሚያጋጩት የኦሮሞና የሌሎች ብሔር ብሔረሰቦች ህዝቦች ጠላት የአማራ ናሽናሊስት ፖለቲሽያንስ እና ኢሊት ሙ አላቸው ቆጣንቆት እነሱ ናቸው ስለዚህ አሁን ወደ ጥያቄ ስመለስ የአማራ ብሔርተኝነት የሚባል የለም የዛሬ ሰላሳ ምናምነት ይመስለኛል የኔት አመስክን ነብሳቸውን እግዚአብሔር በገነዳ ነው አማራ የለም ሲሉ እንዴት ማላገጫ እንደሆኑ ታውቃለ አደለም እኔ አይሰብስክራይብ ትዛት አማራ የሚባል የለም የአማራ ብሔረተኞች ነን የሚሉ አሉ ፓርቲ የመሰረቱ ድርጅት ያላቸው እና ቀላል የማይባልም ድጋፍ ያላቸው አንዳንዶቹ ትጥቅ የያዙ፣ አንዳንዶቹ ብዕር የያዙ፣ አንዳንዶቹ ሚዲያ ያላቸው አሉ። ቀላል የማይባል ቁጥር ያላቸው ልሂቃን እና እነሱን የሚከተሏቸው ሰዎች እኛ የአማራ ብሔረተኞች ብሔረተኞች ነን ካሉ የሉም እንዴት ልንላቸው ይችላለን? ወይ ይሄ እኮ ዲፍረንት ሪልም ነው። ቴዲ አንተ አሁን ቄሳር ነኝ ብለህ ነው ትችላለህ። ስለሆነኝ ደግሞ አንተ ሌጣ ዜጋ ቴዎድሮስ ነህ ብለን ካልተግባባን አንተ ማሳበን ይዘህ እኔ ማሳቤን ይዤ እንቆያለን። ጊዜው ሲደርስ እንደዚህ ይገለጣል። ጨረስኩኝ እኮ ቴዲ። ድምፃለን ብለው የሚቀሳፍቱት የሚዘባርቁት፣ አክቲቪስትነን ብለው የሚውረገረጉት በሙሉ ምንድናቸው አልኩ? በአማራ ህዝብ ጫንቃ ላይ የበቀሉ ካንሰረስ እባጮች ናቸው። ኔ ኢሪዲመብል ናቸው። ካንሰርን አለማምደህ ወደ የሰውነት አካል ልታደረገው አትችልም። አማራ ህዝብ እነዚህም ካላራገፈ አይደለም መብቱን አስከብሮ ከኦሮሞ ከትግራይ ከምናምን ጋር ተደራድሮ ስላይስ ኦፍ ዘኬክ ማግኘት አይደለም እንደ ህዝብ ህልውና ነው። እኔ እንዳያክትም ስጋጋል ያው አልቲሜትሊ እኔ ስለማምን እግዚአብሔር ያንድን ህዝብ አለቅ ይሄ ነው አማራ ክልል ያለው በሚሊቴሪ ስም የሚደፈረው የአማራ ልጃገረድ የአማራ እናት ቅድም ልጁ እንዳለው ይሄኛው ልጅ ደግም እላችኋለሁ፣ ማደገም አለብኝ ግን ይሄኛው ልጅ ይኸው ስሙቴል ፋኖ ላይ እንግዲህ የሸዋ ፋኖ የሌኩና ጦር ዘመ ሪተሰራሁ ሰዓት ላይ ከሸዋ እስከ ጎጃም ከጎጃም እስከ መቀሌ እስከነ ገፍሬሲ ወንዝ ድረስ ሄደናል፣ በውስጥ መስመር ሄደናል። ሸዋ ላይ ስንት ስራ ሰርቷል። ሀኖን የመከላከያ ልብስ ቀይረን አልብሰን፣ የመከላከያ ልብስ ቀይረን አልብሰን። ይሄው ነው መከላከያ ናቸው ልብስ ለብሰው መጡ። ገበሬው ምንም አያውቅም። ሬንጀሪ ለብሱና መከላከያንን ይላሉ። ሴት ይደፍራሉ፣ ይገላሉ፣ ይዘርፋሉ። ይሄ ልጅ ምስክር ነው። እኛም ስልን ነበር ነው ትግራይ ላይም ገጠሩ ላይ የትግራይ እናቶች ላይ መከላከያና የሻቢያን ልብስ ለብሰው ወያኔዎች ያን ተግባር ፈጽመዋል። የነ ደብረ ጽዮን ምክር አሁን አማራ ክልል ፋኖች ጽንፈኛው እየተጠቀመበት ነው። ሬንጀር ይለብሳሉ መከላከያንን ብለው ሄደው እናት ይደፍራሉ፣ ሴት ይደፍራሉ። አረቄ ከጠጡ አይናቸው አይም አይታቸዋል አንድ ፎቶ በየአረቄ ቤት ሴት አክፎ እንዴት እንደመሆኑ ማለት ነው። እነሱ ጠጥተ አሁን እምቢ ያለችዋን ሴት ገጠር እየሄደ ባልገሎ ምስት ይሆን አይደፍርም። ስለዚህ አውሬነታቸው ልክ ትንሽ ልጅ ይናገር። መከላከያ ይሄን ያህል ማረክን ብለን አላስተላለፍንም። አሜሪካ ቁጭ ብለው አስተላልፈንላቸዋል። ይሄን እንዴት ይረሳላ? መከላከያ ያማረከ ከሚል ውሸት ነው ውሸት ነው። አንድ ሁለት ይመለካል። ይሄ በገፍ የሚሆነው ግን ልብስ እያለበስም ይሄው፣ ሸዋ ላይ የነበር ነው ፎቶግራፊ ይ ምን ልክ ነው። ይሄው አለም ከተማ ውጊያ ላይ ውጊያ እየመራ ነው እየተነሳው ፎቶግራፍ ነው። ይሄው ሁሉም ዋላው ብዙ ብዙ ነበር። ስንት ሰው ታርዷል። ነጤ ላይ ነጤ ላይ አስራ አምስት የሚኒሻ አልታረድም፣ አልታረድም በአንድ ቀበር አልቀበር ናቸው። ተው፣ ይሄ ነገር ተው። ወዴት እየሄድን ነው? እንዴት ሚኒሻ የአማራን አማራ እንዴት እናጠፋለን ብለን አይደለም። እርስ በርሳችን እየተጣላ ነው። እርስ በርሳችን ላይ ሸዋ ላይ የተጣልቁስ ነው እኛ ተው በማለታችን አይደለም። አይደለም ምሬ ወዳጆ ጋር ዞብል ተራራ ላይ ሄዴ ምንድን ነው ያደረግ ነው። ምንድን ነው ራያ ላይ የተቀበሩ ልጆችን ዞብል ተራራ ላይ ከነሱ ጋር ሆኖ ቪዲዮ አለ። እሺ መቀሌ ላይ ሁለት ሺህ አስራ ሰባት ጥቅምት ላይ መቀሌ እነ ገብረጽዮን ጋ ለስብሰባ ሄደን ምን እንዲተባል፣ እኔ የሪከርዱም ሁሉ ቪዲዮ አለ። ሰጣይን በናት ይገልዋል፣ ለእኔ ላክልኝ። ቪዲዮ አለኝ ላክልኝ፣ መረጃውን ወደ እኔ ፕሊዝ። ሁሉም ቦታ አሁን ይገልዋል። ሸዋ ሮቢት ሰው ተዘቅዝቆ ሲሰቀል አሞራ ሲበላው ያንን ሰው ቪዲዮ ልልቀቀው። እጅግ የሚዘገንን የሚዘገንን ፊ ስራ ተሰርቷል። የሚዘገንን ስራ ፋሚ ውስጥ ተሰርቷል። ማነው ሰርቶት የማያቀው? እሺ ይሄን ልቀቀው። ባለፈ ያቺ የጎንደሯ ልጅ እቺ የእንትናዋ ልጅ ጡቷን ተቆረጠች የተባለውን የእሷን ቪዲዮ አሁን ልቀቀው። መከላከያ ተኩሶ መመቷት በኋላ ጡቷን ማቆረጣት ከነቆራጮ ስትቆረጥ ቪዲዮ አለኝ፣ ልቀቀው እሱ ከዛቸው ባሰ ደግሞ የሚዘገንን ሱ ውስጥ አለ። ከኑ እስላም ጠል ነው። አዎ እስላም ጠል ነው። ስንት ሰዎች ተረሽነዋል። ስንት ሰዎች ተቀብረዋል። ወሎ ላይ ስንት ሰው ተቀብሯል። በዚህ ዓለም የተጣላ ነው። እኔ ክብራንና ክብራን የዚህ የዚህ ቡድን እግዚአብሔር ቀኑ ደረሰና ያ ዶክተር ፋኖ ጽንፈኛው ሊሆን የሚችለውን ትንቢት ነግሮ ሞተ። አሁን ግን ራሱ ደግሞ እግዚአብሔር እያጋለጣቸው መጣ። አሁን ይህ ልጅ ተናገረ፣ ያ ቪዲዮ ተያዘ። ያልታየ ግን መዓት እንደ ከብት የአማራን ሕዝብ አንገት በስማአን ብሎ መባረክ የጀመረ መስቀል ግን የሚይዝ የመስቀል ተቃራኒ የሚሰራ ቦኳራ ወይም አልሲሲ ከነሱም እነሱን የሚያስንቅ ጫካኝ ፊደል ያልቆጠረ መሃይም ስብስብ ስለሆነ በጣም በጣም በጣም በጣም በጣም አደገኛ አደገኛ ነው የሚሆነው፣ እና አማራ ህዝብን ዋጋ እያስከፈለ ያለ ቡድን ነው። ይሄ ቡድን ቢመጣ ከሌላ ኢትዮጵያዊ ጋርም አማራን በሰላም አስማምቶ ማኖር አይችልም፣ ሌላውን ከኢትዮጵያ ውስጥ ሰውየው እንዳለ አጥፍቶ ካልሆነ በስተቀር እና የለ ማለት ነው። መልካም ጊዜ መልካም ቆይታ።